በእንግሊዝ ፕሪሚየር ሊግ ላይ ከሚገኙ ክለቦች በዚህ የዓለም የክለቦች ውድድር ላይ የሚሳተፉት ቼልሲና ማንቸስተር ሲቲ ናቸው። ከውድድሩ ተሳታፊዎች አንዱ ነጻነታቸው ቀድሞ የዝውውር መስኮት ይከፈታል። ተጫዋቾችን ማስፈረም ተጫዋቾችን ማጸደቅ ዝውውራቸውን ትችላለች ፊፋ ነው ይህንን አር ለሚያመቻቸው ፊፋ ይህንን ሲያመቻች ያመቻችበት ዋነኛው ምክንያቱ ተብሎ የተገለጸው ነገር ዓለም የክለቦች ዋንጫ ይሄ ከዋክብቶችን ጭምር የሚሳተፉበት እንዲሆኑ ለማድረግ ነው። እና ዝውውር ዘንድሮ በቃ ምንም ምንም አትበይ ተጋግሎ ነው የሚቀጥለው። ምክንያቱም ከዓለም ዋንጫው በፊት የተጫዋቾችን ዝውውር መስኮቱ ክፍት ነው፣ ማጸደቅ ይቻላል። ከዚህ ጋር ተያይዞ ይመስለኛል እንግዲህ ክርስቲያኖ ሮናልዶ በዚህ የዓለም የክለቦች ዋንጫ ላይ እንዲሳተፍ ለማድረግ አሁን ከሚገኝበት ክለብ ወጥቶ ሌላን ክለብ ሊቀላቀልና ና ዓለም ዋንጫው ላይ እንዲገኝ ፊፋ ይፈልጋል። ራሱ ክርስቲያኖ ሮናልዶም ደግሞ ጥሩ ኦፈር ካገኘ በዚህ ትልልቅ ክለቦች በሚሳተፉበት ውድድር ላይ መሳተፍን ይፈልጋል። ሪያል ማድሪድ የትሬንት አሌክሳንደር አርኖልድን ዝውውር በቻለው ፍጥነት መጨረስ እና ትሬንት አሌክሳንደር አርኖልድ በዓለም ዋንጫው ላይ ሪያል ማድሪድን እንዲወክል ማድረግ ይፈልጋል። እነዚህ እነዚህ ነገሮች ስላሉ በእነሱ ተንደርድረን አሁን አድማጮች ሲያነሱ የነበረውን የዝውውር ጉዳይ እያነሳን በአንዳንዶቹ ላይ ደግሞ ጠረቅ ያለ ውይይት ብናደርግ ምን ይመስልሻል ሌሊሽ? አይ አሪፍ ነው። በጣም ብዙ ጥያቄ አለ በተለይ ከዝውውር ጋር በተያዘ ደግሞ እኔ የዝውውሩ ጉዳይ ጠንከር ብሎብኛል። በተለይ እነዚህ ትልልቅ ክለቦች የሚያደርጉት እንቅስቃሴ ገና ከወዲሁ ብዙ ፍክክር ያለበት እንደሆነ፣ እንደገናም ደግሞ በወሬ ደረጃ ብቻ ተወርቶ እየቀረ አይደለም ማለት ቀጣይ ዜናዎችን በተደጋጋሚ እየወጡበት እየተመለከትን ነው የምንገኘው። ና ሲሪየስሊ እንደያዙት አንድ ማሳያ ይሆናል ብዬ ነው የምማስበው። በተለይ ከዝውውር ጋር በተያያዘ ያሉትን ነገሮች ስናይ በዛ ልክ ነው ሀሳቦች እየተሰጡ የሚገኘው። ለማንኛውም ግን እንዳልከው የዓለም የክለቦች ውድድር ጥሩ የሚሆን ይመስለኛል ዘንድሮ ነው የምሳስበው። እና በዛ ያንን ደግሞ አንዳንድ ክለቦች ምናልባት ተሳታፊዎቹ ክለቦች እንደ ጥሩ የመዘጋጃ ጊዜ ሊወስዱትም ይችላሉ። ሁለተኛው ደግሞ ገንዘቡን በጣም ብዙ ነው ባለፈው ስናነሳ እንደነበረው አሸናፊ የሚሆነው ክለብ አዎ የሚያገኘው ገንዘብ በጣም ብዙ ነው እና ያ ደግሞ የበለጠ ራስን ለማጠናከር ለክለቦቹ ይጠቀሙበታል ነው። ከዝውውር ጋር በተያያዘ ግን ምን ጉዳዮች የበለጠ ጎላ ብለው ወጡ የሚለውንም እንዲሁ በተወሰነ መንገድ ማንሳት የምንችል ይመስለኛል። ለምሳሌ ከዝውውር ጋር በተያዘ ሊቨርፑልን፣ አርሰናልን በተመለከተ የተለያዩ መረጃዎች ሲወጡ ስንመለከት ነበር። በአርሰናል በኩል ያለውን የተጫዋች የማስፈረም ፍላጎት በየጊዜው እያጠናከረ እንደሆነ አይተናል በተለይ የፊት መስመር ተጫዋች ለማስፈረም ያለው ፍላጎት የበለጠ ሰፊ ሆኖና ጥረቶቹም ደግሞ ተጠናክረው የቀጠሉ ሆነዋል ግን ትላንት ከተሰሙት ጉዳዮች መካከል አንደኛውም ቤንጃሚን ሼሽኮን ለማስፈረም ወደ ዘጠና ሁለት ነጥብ አምስት ሚሊዮን ፓውንድ አካባቢ ይጠየቃል ተብሎ ተገልጿልና በአር ቢ ላይፕዚግ በኩል ይሄ ፍላጎት አለ ነው ና በጣም ብዙ ገንዘብ ነው በጣም ብዙ ገንዘብ ነው እኔም እንደዛ ነው የምለው። እኔም ገንዘቡ በጣም በዛ። የተለያዩ ግን መገናኛ ብዙሀኖች ይህንን መረጃ እያወጡ ስንመለከት ነበር እና አርሰናል ሴሽኮ ላይ ያለውን ፍላጎቱን በዚህ መንገድ የሚሄድ ከሆነ አርቢ ላይብዚች ቀነስ አድርጎ ወደ ቪክቶር ጎኮሬሽ የበለጠ ሀሳቡን ሊያጸና ይችላል። ምክንያቱም ጎኮሬሽን ከስልሳ እስከ ሰባ ሚሊዮን ፓውንድ ማግኘት ይቻላል። ይሄ ነው እየወጣ ያለው መረጃ እና ግን፣ ምንድን ነው አሁን ለምሳሌ የሼሽኮንም ጉዳይ ብትወስጂው አሁን የተጠራውን ያህል ዋጋ እውነት የሚከፍላቸው ይኖራል ብለሽ ነው ወይስ የመደራደር ፍላጎቱ መሰለኝ። በቃ አንደኛው ትልቁ ዜና አሁን በዚህ ጉዳይ አርሰናል የምር ቤንጃሚን ሼሽኮን ማስፈረም የሚፈልግ ከሆነ አርቢ ላይፕሲጅ ለተጫዋቹ ኦፈር ለመስማት ዝግጁ ነው የሚለውን ታረጋግጫለች። ምክንያቱም መረጃው እየነገረ ያለው ዘጠና ሁለት ነጥብ አምስት ሚሊዮን ፓውንድ የሚከፍለኝ ካለ ቤንጃሚን ሸሽኮን መውሰድ ይችላል እያለ ነው። ስለዚህ ልጁ ይሸጣል ማለት ነው። አንዳንድ ጊዜ ምን ያደርጋሉ፣ አይሸጥም፣ ሂዝኖት ፎርሴል ይላል። በየትኛውም ዋጋ ማለት ነው ለገበያ አናቀርበውም ይላሉ በየትኛውም ዋጋ ማለት ነው። አሁን ግን ዋጋ ተቆርጧል። ስንት ተብሏል? ዘጠና ሁለት ነጥብ አምስት ዘጠና ሁለት ነጥብ አምስት ብሎ የጀመረ ድርድር ዘጠና ሁለት ነጥብ አምስት ላይ ያልቃል ማለት አይደለም። የዚህ ተጫዋች ቫልዌሽን በአርሰናልን በኩል ይሁን በሌሎች የተጫዋቹ ፈላጊዎች በኩል እንዴት እንደሚሰራ አርቢ ላይፕሲችም ያውቀዋል። አሁን እሱ ይህንን ዘጠና ሁለት ነጥብ አምስት ሚሊዮን አለ እንጂ አንድ ተጫዋች በከረንት የተጫዋቾች የትራንስፈር ማርኬት እዛ ላይ በተመሰረተ የገበያ ስሌት ተመኑ ሲወጣለት እንቅጫዋን ትወጣለች። ወይም በቃ ይሄ ፕሮፌሽናል ኤስቲሜሽን የምትይዋለ አይደል? የተጠጋጋ ከብዙ ነገር ከእድሜ አንጻር ይታያል። ይጫወትበት ከነበረው ሊግ ላይ ይጫወትበት በነበረው ክለብ ውስጥ የነበረውን አስተዋጽኦ፣ ኳሊቲዎቹ ለምሳሌ አጥቂ ስለሆነ አንድ አጥቂ ሊመዘን በሚችልባቸው ዝርዝር መለኪያዎች ቤንጃሚን ሽሽኮ ሲለካ ደረጃው የቱ ጋ ነው? ፖቴንሻልም ደግሞ እንደዛ ይገባል። ምክንያቱም ለዛሬ ያልደረሰ ጥንቅቅ ያለ ችሎታ ሊኖር ስለሚችል ማለት ነው። እነዚህ እነዚህ ሁሉ ነገሮች መለኪያ ናቸው። እነዚህ እነዚህ ሁሉ ነገሮች መስፈሪያ ናቸው። ስለዚህ እነዚህን ከግምት ውስጥ ማስገባትና መስራት ይፈልጋል ብዬ ነው የማስበው። ልልሽ አይ ልክ ነው እና ዘጠናው ላይ ስላለም የሚያሸሽ አይደል ወይም ዝግ ነው በሩ ማለት ግን፣ እኔ ደግሞ የማስበው የሌሎች ክለቦችም ፍላጎት ጠንካራ ሆኖ መምጣት ማለት ገንዘቡን በዛ ልክ እንዲያወጣ ያደርገዋል ማለት ሳይሆን እንዲዋደድ ግን ሊያደርገው ይችላል ብዬ ነው የማስበው። ተፈላጊነቱ በጣም እየሰፋ መጣ። አንደኛ ግን ሺህ ጊዜ ቢፈልጉት ማንም ለዚህ ተጫዋች ዘጠና ሁለት ሚሊዮን እኔም እንደዛ ገና ነው ሀያ አንድ አመቱ ነው። እንደገና ደግሞ በተለይ የፕሪሚየር ሊግ ክለቦች ናቸው በአብዛኛው እየፈለጉት የሚገኘው እና በፕሪሚየር ሊግ ላይ ምን ነገር ሊያመጣ እንደሚችል አታቅም። አንድም በፕሪሚየር ሊግ ላይ ተጫዋቾችን የበለጠ የሚያዋድዳቸው ነገር የፕሪምየር ሊግ ልምድ አላቸው የሚለው ነገር ነው። አሁን አሌክሳንደር አይዛክ ላይ ሀሳቦች ሲሰጡ አርሰናል ሊያስፈርመው ይፈልግ ነበር አደለና። አንድ በመልካም ጎኑ ከሚጠቀሰው ነገር መካከል የአይዛክ ችሎታ እንዳለ ሆኖ የፕሪምየር ሊግ ልምድ አለው የሚለው ነው። ይሄ ፉክክሩ ጠንካራ እንደሆነ ስለምንረዳ፣ በፕሪምየር ሊግ ላይ ተጫውቶ ማለፍ፣ ውድድሩ ምን አይነት መልክ እንዳለው ማወቅ ተጫዋቾች የሚፈልጉት ነገር ነው ምክንያቱም በአዲስ መልክ ወደ ፕሪምየር ሊጉ መጥተው ምን እንደሚሆኑ አይታወቅም። የተወሰኑ ተጫዋቾች ናቸው በመጡበት የውድድር ዓመት ቶሎ ተላምደው አውትሻይን የሚያደርጉት፣ የብዙዎቹ ተጫዋቾች የመልመድ ጊዜ ይፈልጋሉ ተብሎ ይገለጻል። ይህንን እንሰማለንና የምንረዳው ነገር ነው። ደግሞ ፕሪምየር ሊጉ ከሌሎች ሊጎች ከበድ ይላል። ይህንን ተጫዋቾችም የሚናገሩት ነገር ነው። ስለዚህ እንደ አንድ ነገር እድሜውን እንደ ዋጋ ማዋደጃ ልታነሳው ትችላለ። ሌሎች ፈላጊዎች መኖሩን በዛው ልክ ሊታይ ይችላል። በሌላ መልክ ደግሞ ዋጋውን ሊያስቀንሱ የሚችሉ ነገሮችም ደግሞ አሉ። አንድም ባርሰናል በኩል ከዚህም በፊት ጎኮሬሽን በተሻለ ሁኔታ እየመረጡ ነው ከሚለው ሀሳብ ጎን ለጎን የሚሰጠው ነገር የእንግሊዝ ፕሪሚየር ሊግን በተመለከተ ተሳትፎ ያውቃል። ከዚህ በፊት የኮቨንትሪ ሲቲ ተጫዋች ስለነበረ እንዴት እንደሆነ ቢያንስ ሁኔታውን ያውቀዋል ትንሽ ስለ እንግሊዝ እግር ኳስ ምን ትክክል እኮ ነች በጣም ልምዱ አለው እና አንድም እንደዛ ነው ያውቀዋል ሁለተኛ ደግሞ የእንግዳነት ስሜት አይኖረውም ቢያንስ የእንግዳነት ስሜት አይኖረውም አንድ እንደዛ ሁለተኛው ደግሞ የዘንድሮ እድሜው በእርግጥ እሱ ሀያ ስድስት ሀያ ሰባት አካባቢ ነው ግን በጣም ቆንጆ እድሜ ነው ሁለት የሆነ አስፈሪ የሆነ ብቃት ላይ ያለበት የውድድር አመት ነው ልክ ኤርሊንግ ሃላንድ መጀመሪያ ወደ ማንቸስተር ሲቲ ሲመጣ ያየነው ነገር አልነበር? በጣም ብዙ ጎሉ ማስቆጠር፣ ጨዋታዎች ላይ ከፍተኛ ተሳትፎ ማድረግ እንደዚህ እንደዚህ አይነት ነገሮች ነበሩ። አሁን ደግሞ ጎኮሬሽ ላይ ያ ነገር እየታየ ነው። በጣም ጥሩ ብቃት ላይ ነው። ዘንድሮ ያደረጋቸው ጨዋታዎችና ያስቆጠራቸው ጎሎች አሲስቶቹ ምናምን ሲደመሩ ባለፈውም እኛ እንዳነሳ ነው በፕሮግራማችን ላይ ከፍ ያለ ነው እና ይሄ ተመራጭ ያደርገዋል በአርሰናል ቤት የሚለው አንድ የሚነሳ ነገር ነው። ግን የበለጠ ፊቱን ወይም ደግሞ ፍላጎቱን ወደ ጎኮሬሽ ሊያጋድል የሚችልበት እድል መፈጠሩ በትልቅ ዜናነት ሲጠቀስ ነው እየሰነበተው። ግን ከሁለት አንዳቸውንም ቢሆን ቶሎ ቢያስፈርም የተሻለ ነው። ጎኮሬሽን ትቶ ቤንጃሚን ሼሽኮን ማስፈረም ኪሳር አደለም። ቤንጃሚን ሼሽኮን ትቶ ጎኮሬሽንን ቢያስፈርም ኪሳር አደለም። በሁለቱ መካከል ያለው የእድሜ ልዩነት አምስት አመት አካባቢ ነው። ያኛው ሀያ አንድ ነው ቤንጃሚን ሼሽኮ ይሄኛው ወደ ሀያ ስድስት ነው ካልን በሁለቱ መካከል አምስት አመት አለ ማለት ነው። ስለዚህ በዚህ አምስት አመት ውስጥ ክለቦች ገዢ ክለቦች የሚያዩት ምንድን ነው? የአንድን ተጫዋች ዝውውር ሲፈጽሙ ቤዚክ ከሚሏቸው ጥያቄዎች መካከል አንደኛው ይህንን ተጫዋች ተጠቀሚበት ልሽጠው ብን የመቻል እድል ነው ይላሉ። ለምሳሌ ሀያ አንድ አመቱ የሆነውን ልጅ ገዝተሽ እስከ ሀያ ስድስት አመቱ ብትጫወጪ ከሱ ጋራ በተጠቀሚበት ለአምስት አመት ሀያ ስድስት አመቱ ላይ ይህንን ልጅ ክለብ እንዲቀይር ፈልጋለሁ ምናም ብት መሸጫ እድሜ ነው። የዚህኛው የሀያ ስድስቱ ግን ከዚህ በኋላ የሚኖረው አንድ ሪል ኮንትራት አንድ ብቻ ሊሆን ይችላል። በጣም ኦቨርወልሚን ካልሆነ በስተቀር በጣም በቃ በጣም የተለየ ተጫዋች ካልሆነ በስተቀረ አንድ ኮንትራት ቢኖረው ነው ከዚህ በኋላ ጎኮሬሽ ስለዚህ ይህንን ይህንን ሁሉ ከግምት ውስጥ ከማስገባት አንጻር፣ በሌላ በኩል ክለቡን ለመጥቀም ከሚደረግ ጥረት ካልሆነ በስተቀር ለአርሰናል ብቻ አጥቂ አስፈርም እንጂ ሼሽኮ ይሁን ጎኮሬሽ ይሁን እንትን የለውም። ምክንያቱም በሁለቱም ጥሩ አጥቂነት ለጥያቄ እስከሌለ ድረስ እንደዛ ነው የምረዳውን የሌለሽ ፈልጌ ነው። ግን አሁን አርሰናል እኔ እንደ አንደራደሩ አይደለም ሲንደረደራ የተሸዋል በጣም በብዙ ነገሮች ላይ በደንብ ተንደርድሮ ቢ ነበረ ለኔ ሚድፊልዱንም ለማጠናከር ይሁን በማጥቃትም በኩል ለማጠናከር ይሁን በደንብ ተንደርድሮ ነበረ፣ ግን ኦፍኮርስ በጣም የተሶ አርሊ አሁን ይሄን ነገር ለማንሳት ግን በጊዜ መጠናቀቅ ላይ አርሰናል በርትቶ አይዋለው ብዬ ገምቼ ነበር። ለልጅ አው ትናንትና የዙብሜንዲ ጉዳይ እንደተጠናቀቀ መረጃዎች ወጥተዋል። ከሪያል ማድሪድ እንግዲህ እዚህ ላይ በጣም ትልቅ ፍላጎት ነበረው፣ ዞቤሜንዴ ላይ ግን አርሰናል ዞቤሜንዴን ለማስፈረም በቃ ነገሮች በሙሉ ስምምነት ላይ መድረሳቸውን ትላንትና የሚወጡ ሪፖርቶችን ስንመለከት ነበረ። እንደውም የሜዲካል ሁሉ አዎ ሜዲካል ሁሉ ሜዲካል ላይ ደረሰ ማለት ነገሩ ተጠናቀቀ ማለት ነው በአብዛኛው እንደምንረዳው። እና የሜዲካል ወይንም የሕክምና ምርመራ ሁሉ በቅርብ ጊዜ ያደርጋል የሚሉ መረጃዎች ወጥተው አይተናል። ከዛ ጎን ለጎን ደግሞ አብሮም ፓርቲን ውሉን ለማራዘም እንደሚሰራ ወይም ሙሉን እንደሚያራዝም ራሱ ነው ሲገለጽ የነበረው። የጆርጌኒዮ ጉዳይ ከክለቡ ጋር እንደሚለይ ታውቋል። ግልጽ ነው፣ ራሱን መልእክት አስተላልፏል። ስለዚህ የመሀል ክፍሉን በዚህ መንገድ ለማጠናከር አርሰናል በጣም ትልቅ ስራ እየሰራ እንደሆነ ትላንትና ከተመለከትናቸው ዜናዎች መካከል የሚጠቀስ ነው። ስለዚህ አንድ ጥሩ አካሄድ ይመስለኛል ይዞ እንዲ መጠናቀቁ፣ ምክንያቱም ለረጅም ጊዜ ሲፈልገው የነበረው ጉዳይ ነው። እኛ እንኳን በፕሮግራማችን ላይ ስንት ጊዜ ስሙን አንስተናል። በተለይ በደጋፊዎች በኩል ከዝውውር ጋር በተያያዘ በየጊዜው ጥያቄዎች ስለሚነሱ ይሄም አንድ መነሳት ነገር ይመስለኛል። አሪፍ ነው። እኔ ብዙ ምድገት ያለው ነገር ስላላየው ነበረ ከሆነ ግን አሪፍ ነው። ፋብሪዚዮ ሮማኖና ያንን ያለው አዎ ትላንትና ምን ይላል ይሄንን ዙቤሜንዲን ለማስፈረም አብዛኛው ነገሮቹ እንደ ተጠናቀቁ የሚገልጽ መረጃ ነው የሜዲካሉም ደግሞ በቅርቡ ይደረጋል ነው የሚለው ወደ ስልሳ ሚሊዮን ዩሮ አካባቢ ነው ዲል ያደረጉት ተብሏል። ይሄ በጣም አሪፍ ነው። ይሄ በጣም አሪፍ ነው። ለአርሰናል ማሪፍ ነው። ይሄ ልብ የሚያሳርፉ የሚባሉ ዝውውሮችን አድርጎ ሁለተኝነት ይብቃኝ ማለት መቻል አለበት። እሺ፣ ሊቨርፑል። እሺ አርሰናል ላይ ካለን ጨርስና ወደ ሌላው የአርሰናል ላይ ጥያቄ ብቻ ነው ያለኝ። የአርሰናል ላይ የዘንድሮ የውድድር አመት የአርሰናልን ኮከብ እንድትመርጭ ይፈልጌ ነው። ኒኮንዲ ነኝ። ምን አይነት ጥያቄ ነው? ምናምን ጉድ የፈላበት ጥያቄ። የአርሰናል የዘንድሮ የውድድር አመት ኮከብ ተጫዋች ምርጫ አልስትሽ ደስ ይለኝ። እሺ አምስት ምርጫ ሰጥሻለሁ እገሌና ገሌም መብትሽ ነው አናለ ምናምን አለልም እኔ አምስት ወይስልል ተሰጠአይ የለም እንደሱ የለም መልሷል። የእውነት ነው እሺ ቡካዮ ሳካ እሺ ስኬሊ እ ራያ፣ ዴክላንድ ራይስ፣ ጋብሪኤል ማግሀሌሽ። የመጨረሻው ስድስተኛው ምርጫዬ ዊሊያም ሳሊባ። አንድ ይለድገምልሽ ወይስ በቅቶ? ወይንትን የውድድር አመቱ ምርጥ አደላ ይጠየቅ አመቱን በሙሉ ያርሰናል ው አመቱን በሙሉ ጥሩ ብቃት ያሳየ ማለት ነው። የተሻለው ተጫዋች ማን ነበረ? ዴቪድ ራያ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ሳካ፣ ስኬሊ፣ ራይስ ዴቪድ ራያ ለምንድን ነው? ዴክላን ራይስም በጣም ጥሩ ነው ለኔ? ግን ስለዚህ እገሌና እገሌ ትቻለሽለሁ እኩል። አሁን ትንሽ የቸገረኝ ምኑ መሰለ ከዴክላንድ ራይስና ከማጋሀሌሽ ነው እንትን ያለኝ በራያ ምንም ጥርጥር የለኝም። ስለዚህ ራያን አንደኛ እናርግልሽ እሺ። ደስ ይለኛል። አይ በቃ ልክ እኮ ምርጫ እንደዛ ነው። ግን ሁለቱ ላይ ማጋሌሻውን መጨረሻው ላይ ተጎድቶ ስለነበረ አሁን ዞሮ ዞሮ እነሱ ሬት ያደረጉት አለ ከአስር ከአስር ራይስ ሲደረግ ዘሀይስ ማርክ ያገኙት ከነዚህ ከስድስቱ ውስጥ አሉ ማና ማን ይመስሉሻል? ነው የአንቺ ኤክስ የእነሱ ራይት፣ የእነሱ ራይት የአንቺ ኤክስ የሚባል ነገር የለም። የአንቺን ፍሪ ቾይስ ነው ማወቅ የተፈለገው። እነሱ ከነዚህ ከስድስቱ ሁለቱ እኩል ስምንት ካሰር ተሰጥቷቸዋለሽ። ዴክላን ራይስ እና ዴቪድ ራያ፣ ዴክላን ራይስ እና ዴቪድ ራያ። ራያ የለም እንዴት እኔ እንጂ እሺ፣ የአርሰናል ትልቅ ማርክ ያገኙት ሁለቱ ተጫዋቾች ጋብሪኤል ማጋህሌሽ እና ዴክላን ራይስ ናቸው። ሁለቱ ናቸው ስምንት ከአስር ያገኙት፣ የሚገርም ነው። ግን እሺ፣ በዚህ መሰረት ተከትሎ የሚነገረው ነገር እውነት ነው። ጋብሪኤል ማጋሌሽ ስምንት ከአስር፣ ዴክላን ራይስ ስምንት ከአስር፣ ቡካዮሳካ ስኬሊ ራያ ሳሊባ፣ ሰባት ከአስር የገረመኝ እንዲህ አሪፍ ነበር። ጁሪያን ቲምበር እንደዚሁ ሰባት ከአስር እሺ። እኔ በማጋሃሊሽና በዴክላንድ ራይስ ላይ ስምምነት አለኝ፣ ግን የራያ ግን ገርሞኛል፣ እውነት ለመናገር በጣም አሪፍ ብቃት ነው ያሳየው ብዬ ነው እኔ የምረዳውም። መማም ነው ሰባት ከአስር ካገኙት አምስት የአርሰናል ተጫዋቾች መካከል እኮ ገብቶልሻል ራያ። ከዛ ውጭ ግን የቀሩትን እስከ አስር ያለውን ብነግርሽ፣ ሜሪኖ ነው፣ ካይ ሀቨርትዝ ውጭ ነው የሚጠብቁኝ። ስንት ነው ያገኘው? ሰባት ስድስት። ኪዮር ለዛ ወሳኝ ነበር ግን የኮ እንደዛ ሆኗል አሁን እንግዲህ እዚህ ላይ ዙቢመንዲ ሊጨምር ነው ማለት ነው እሺ እሺ ወደ ዝውውሮቹ እንመለስ አርሰናል ማጀቢያ ነው እኮ አሪፍ ነው ግን አሪፍ ነው በጣም እሺ የዝውውር ጉዳይን በተመለከተ የሊቨርፑልንም ትንሽ ብናነሳ ጥሩ ይመስለኛል ይዤ እመለሳለሁ አሁን ስለ ሊቨርፑል የሆነች ነገር ደግሞ ኧረ እባክህ ዛሬ እንዴት ነው እባክህ እሺ፣ ሊቨርፑል ላይ የአርነ ስሎት የዝውውር ጉዳዮች ይጠበቃሉ። አሁን በሊቨርፑል ቤት እንግዲህ የተወሰኑ ተጫዋቾችን የማሰናበትና አዳዲስ ተጫዋቾችን የማስፈረም ጉዳይ ይኖራል። እንደ ባለፈው የዝውውር ጊዜ ዝም ብሎ የሚታለፍ አይደለም። በተለይ ደግሞ የዳርዊን ኑኔዝ ከሊቨርፑል ጋር የመለያየት ጉዳይ እርግጥ እንደሆነ መናገር የምንችል ይመስለኛል። ስለዚህ አርነ ስሎት ሌላ አንድ አጥቂ ተጫዋች ማስፈረም ይፈልጋሉ ተብሎ እየተገለጸ ነው የሚገኘው። እንደዚሁም ደግሞ የባየር ሊቨርኩሰንን ፍሎሪያን ቬትስን ማስፈረም ይፈልጋሉ ተብሏል። ይህ ተጫዋች ማይፈለግበት የለም። ሁሉም ክለብ ከዚህ ተጫዋች ጋር ግንኙነት እንዲኖረው እንደሚፈልግ ወይንም ደግሞ ሊያስፈርሟት እንደሚፈልጉ ነው ሲገለጽ እየሰማን የምንገኘው። በሊቨርፑል በኩል ግን እንደ ሁጎ ኢኪቲኬ፣ ጁሊያና አልቫሬዝ እንደ ዚሁም ደግሞ ቤንጃሚን ሴስኮ የሊቨርፑል እንግዲህ ሊስት ውስጥ ያሉ ተጫዋቾች መሆናቸውን በተለይ ደግሞ ዳርዊን ኑኔዘን ለመተካት በሚያደርጉት ጥረት ከእነዚህ ከሦስቱ ተጫዋቾች በአንደኛው መተካት እንደሚፈልጉ አርነ ስሎት እየተገለጸ ነው የሚገኘው እና ቀድሞ ነው ደግሞ ዝውውሮችን ማከናወን የሚፈልጉት አርነ ስሎት ተብሏል። የበለጠ ቡድናቸውን ለማቀናጀት ና ጥሩና የተሻለ ጊዜ አዳዲሶቹ ተጫዋቾችም ከክለቡ ጋራ እንዲያሳልፉ ለማድረግ ፍላጎት አላቸው ተብሏል። ቅድም እንዳልኩት የቪትስን ጉዳይ መጨረስ ይፈልጋሉ እንዲሁም ደግሞ የፍሬምፖንግም ጉዳይ ከሊቨርኩሰን ያው የተጠናቀቀ ነው ብለን ማንሳት እንችላለን። ምክንያቱም ስምምነቶች ሙሉ ለሙሉ መጠናቀቃቸውን ሀያ ዘጠኝ ነጥብ አምስት ሚሊዮን ፓውንድም ለዚህ ተጫዋች እንደሚከፍልና የአምስት ዓመት ኮንትራትም ሊቨርፑል እንዳቀረበ ያው እንዳስፈረመ ብሎ መናገር የሚቻልበት እድል አለ። ይሄ አንድ ከሊቨርፑል በኩል እየተሰማ የሚገኝ ነገር ነው። ስለዚህ በዚህ መንገድ ክለባቸውን በተሻለ ሁኔታ ማጠናከር ይፈልጋሉ። በተለይ በፊት መስመር ላይ ግን ቅድም እንዳልኩት የሚፈልጓቸው ተጫዋቾች አሉ። ሁጎ ኢኪቲኬ፣ ጁሊያን አልቫሬዝ እና ቤንጃሚን ሴሽኮ የአርኔ ስሎት ተፈላጊ ተጫዋቾች ሆነው እያየን ነው። የኢንትራ ፍራንክፈርቱ ሁጎ ኢኪቲኬ ባለፈውን በጥር ዝውውር መስኮት ክለቦች ሲፈልጉት ነበር። በጣም ተፈላጊ ነው፣ ተፈላጊ ተጫዋች ነው። አሁን ደግሞ ሊቨርፑል ትልቅ ፍላጎት አሳይቷል። የሴሽኮ ጉዳይ ቅድም እንዳለው ነው። ጁሊያን አልቫሬዝም ደግሞ ከአትሌቲኮ ማድሪድ ጋራ የተለየና ጥሩ ጊዜ ነበር ያሳለፈው። በተለይ በአውሮፓ ሻምፒየንስ ሊግ ባደረጓቸው ጨዋታዎችም ላይ በላሊጋውም ቢሆን የእሱን ተጽዕኖ በክለብ ውስጥ ያየነበት የውድድር አመት ነው። ስለዚህ እንደ ጁሊያን አልቫሬዝ የአይነት ተጫዋቾችም የአርነ ስሎት ፍላጎት መሆናቸውን ማንሳት ይቻላል። እንደውም ሄንሪ ማንድ አስተያየት ሰጥቶ ሳይ ነበረ። አርሰናል ይህንን ተጫዋች ማለት የጁሊያን አልቫሬዝን ቢያስፈርመው ፍላጎቱ እንደሆነ በአጥቂ ደረጃ ይህንን ተጫዋች ቢመለከተው ፍላጎቱ እንደሆነ አስተያየት ሰጥቶ ምሱን አይቻለው። ስለዚህ አርንስሎት በዚህ መንገድ ሊቨርፑልን ለማጠናከርና ሌላ ስኬታማ የዝውውር ጊዜ ለማሳለፍ ትልቅ ጥረት እያደረጉ ነው የሚሉ መረጃዎችም አብረው እየወጡ ስንመለከት ነበር። የዚህ የአለም የክለቦች ዋንጫ የተጫዋቾችን የዝውውር ሂደት በጣም ነው የሚያውክም ይመስለኝ። እኔ ለምሳሌ አይተሽ ይሁን አይሆን አላውቅም፣ ግን የቪክቶር ኦሲምሄንን ጉዳይ ብነግርሽ ለምሳሌ አልሂላል በአለም የክለቦች ውድድር ላይ ይሳተፋል። በአለም የክለቦች ውድድር ላይ ሲሳተፍ ደግሞ ጥሩ ውጤት ለማምጣት የሚችለውን በሙሉ ያደርጋል። ለዛ ደግሞ በጣም ትልቅ እቅድ አለው። ስለዚህ በዚህ ውድድር ላይ የሚሳተፈው አልሂላል ለቪክቶር ኦሲምሄን በዚህ በ አለም ዋንጫው ላይ እንዲሳተፍለትና በዛውም አብሮት እንዲቆይ ለማድረግ የመቶ ሀያ ሚሊየን በላይ ኦፈር ነው ያቀረበለት ተብሎ ባለፈው ሲወጣ ነበረ። ለኦስሜሄን በጣም ብዙ ነው እና አልሂላል በዚህ በአለም የክለቦች ዋንጫ ላይ ይሄ መሳተፍ ብቻ አለ የሚፈልገው ብሩኖ ፈርናንዴዝ ንም እንዲፈልገዋል ተብሎ የሚገለጸው ክለብ ይሄ ነው እና የሆነ ነገር ማሳየት ዋንጫ ማንሳት አለ ማንሳት ሌላ ነገር ቢሆንም እንኳን ግን በጣም የተጠናከረ ክለብ መሆኑን ማሳየት ጥሩ እንቅስቃሴ የሚያደርግ ክለብ መሆኑን ማሳየት ይፈልጋል ተብሎ ነው እየተገለጸ የሚገኘው። ምናልባትም ሮናልዶ ራሱ ወደዚህ ክለብ ሊሸጋገር የሚችልበት እድል እንዳለ ሲገለጽ ነበረ። ለማንኛውም ግን በአስራ አምስት ነው የሚጀመረው፣ ጁን አስራ አምስት ነው የዓለም የክለቦች ዋንጫ የሚጀመረው እና በዛ ጊዜ ሶስት ጨዋታዎች ይደረጋሉ ከሶስቱ ጨዋታዎች ግን አንደኛው ማለትም ምሽት አራት ሰዓት ላይ የሚደረገው ጨዋታ ፓሪስ ሰን ጀርማ ና አትሌቲኮ ማድሬድ የሚገናኙበት ስለሆነ ብዙ ትኩረት እያገኘ የሚገኝ የመጀመሪያ ጨዋታ ነው ተብሎ ነው እየተጠቀሰ የሚገኝ ምናልባት በዚህኛው የዝውውር ጉዳይ ላይ ሌላ መነሳት ያለበት የማንቸስተር ዩናይትድ ሲኦ ኦማር በራዳ በማንቸስተር ዩናይትድ የዝውውር እቅድ ዙሪያ ሀሳባቸውን አካፍለዋል ይሄ ሀሳብ ምንድን ነው እንግዲህ በጣም አስቸጋሪ የውድድር አመት እንዳሳለፍን የሚታወቅ ነው ግን ደግሞ አሁን ምን ማድረግ እንዳለብን የምናውቅ ደግሞ ነን ብለዋል እሳቸው። ስፔሲፊክ የሆነ እገሌን ልናመጣ ነው፣ እገሌን ልናስፈርማለን፣ ይሄን ያህል ተጫዋቾች ወደ ቡድናችን ይቀላቀላሉ ብሎ መናገር ባይቻል ግን በእርግጠኝነት ማስረዳት የምችለው መናገር የምችለው ለረጅም ጊዜ ያቀድንባቸው በጣም በጣም ጥሩ ጥሩ የሚባሉ ዝውውሮችን ማንቸስተር ዩናይትድ ያደርጋል የሚል አስተያየትን ሰጥቷል። ዌ ዌር ሬዲ ፎር ኦል ዘ ዲፈረንት ሲናሪዮስ ነው ያሉት። በጣም ለተለየው ነገር በደንብ ነው የተዘጋጀንበት የሚል ሀሳብን ሰጥተዋል። እና ምን ማድረግ እንዳለብን ምን ብናደርግ ደግሞ ምን ፈልገውን እንደምናሳካም እናውቀዋለን ብለዋል። ስለዚህ ባለፈው የሩብና አሞሪ ማስታየት እዚህ ውስጥ መጥቶ ሊሰካ ይችላል ብዬ ነው የማስበው። መጪው ጊዜ ብሩህ ነው የሚለውን ሲኦም እያረጋገጡ ይመስለኛል። ምክንያቱም ለረጅም ጊዜ ለረጅም ወራ ተዘጋጅተንበታል። ይሄ ጊዜ ሲመጣ ምን ማድረግ እንዳለብን እንዴት ማድረግ እንዳለብን ስለዚህ አሁን ወያሬድ የቱ ድዛት ነው የሚሉት እኔ አስተያየቱ በጣም በዝቶብኛል። ዝም ብሎ ግን አስተያየቱ ግን ያጓጓል። አስተያየቱ ጥሩ ነው፣ ግን በጣም ተደራራቢ አስተያየቶች ነው የሚሰሙት። የሚሰጡትም አስተያየቶች በዛው ልክ በጣም እንግዲህ ልናረግ የምንችለው ምንድን ነው? ምን ብለሽ ነበር ያኔ ቆየ። በኋላ በኋላ እንደዛ ማለት ነው እንጂ አሁን የሚሰሙት ነገሮች ለደጋፊዎች ጥሩ ነው ነገሮችን ደግሞ ትላንትም በአነሳ ነው ትላንትም ስናነሳ እንደነበረው በቃ ፖዚቲቭሊ መመልከት ይገባል። ለምሳሌ የቻምፒየንስ ሊግ የአውሮፓ ውድድሮች ላይ አለመኖሩን ማንቸስተር ዩናይትድ አንድ ጊዜ የለም። ከሌለ ደግሞ ያለውን ሁኔታ ተቀብሎ ግን ፖዘቲቭን መንገድ ብቻ መመልከትና የተሻለ ማንቸስተር ዩናይትድን ለመስራት ጥረት እየተደረገ መሆኑን ተናግረዋል፣ እና እንደነዚህ አይነት ጥሩ ጥሩ የሚባሉ ሀሳቦች እየተሰጡ ነው የሚገኘው ግን ሌሎች ደግሞ እንግዲህ ከጀርባ ያሉ ነገሮችም አሉ። እንዴት ባለ መንገድ ነው የሚሻሻለው የሚለውን የበለጠ እንግዲህ እየጠበቅን መመልከት ነው የሚኖርብን። እንደዛ ነው የሚሻለው። ለማንቸስተር ዩናይትድስ የአንቺ ምርጡ ተጫዋች ማን ነበረ? ማንምም ትችላለች። ረ ፈርናንዴዝ ብሩኖ ፈርናንዴዝ ከይዛለሽ፣ እንዲ ከእሱ ጋር ምናምን። አይ እንዴ! ይህንማ እንዴት ማን እሱ እያለ እንዴት ማን ምላል በእውነት በጣም ብዙ ነገር ተሸክሞ ነው ያለው። የውድድር ዓመቱን ብዬ ነው ማሰበው ነው ብሩኖ ፈርናንዴዝ። መስማማት እንጂ ሌላ ነገር የለውም ብሩኖ ፈርናንዴዝ ላይ ምንም። ዘወረስት የምትይው ማንን? በማንቸስተር ዩናይትድ በቃ በጣም በጣም ደካማ የውድድር ዓመት ያሳለፉ ሶስት ተጫዋቾች ጥር ይብልሽ። ሆሎንድ ንድራመስ ው ራስመስ ሆጅ ሎንድ ሌላ ብዙዎቹን ደካማ ቫርሲዘን የነበራቸው እኔ እንደዛ ነው። አይ እንደዛ ነው እንዲያውም ከ አይ እውነት ነው፣ እንደዚያ አስቤ አስቤ በቃ የተሻለውን ማንሳት ይሻላል። እንደ ብሩኖ ፈርናንዴዝ ጥቂት ስለሆኑ ማለት በቃ እንደ ብሩኖ ፈርናንዴዝ አማዴ ያለው ከመጎዳቱ በፊት እንደዚህ እንደዚህ ትላለ እንጂ ኦናና ጥሩ የውድድር አመት ነው ያሳለፈው ብሎ መናገር እኔ የሚቻል አይመስለኝም። ያስከፈለው ማጓየርም የተሻለ ነው ከኦናና ይሻላል። ጥሩ ሞመንቶች ነበሩት ማንቸስተር ዩናይትድን ወደ ተሻለ ደረጃ ያሸጋገሩ አሁን የንትን አንድ ደግሞ የካዚሜሮን ደግሞ ለመዳኘትም ይከብዳል። የካዜሚሮም ለዛ ኮ ነው አሁን የውድድር አመቱ ሙሉን ስለሆነ እየተመለከት ነው ያለ ነው። የሆነ ጊዜ ላይ እንደ ካዜሚሮ አሁን የውድድር አመቱ ሊጠናቀቅ ሁለት ወር ምናምን ሲቀረው ነው ካዜሚሮ በጣም የተለየ ነገር ያሳየው። ማጓየርንም ብትል በሆኑ በሆኑ ጨዋታዎች ላይ ነው የሆነ የተለየ ነገር ያሳየው። ስለዚህ ሙሉን የውድድር አመት በወጥነት ጥሩ ጊዜ ያሳልፈዋል ብሎ ለመናገር ያስቸግራል ከብሩኖ ፈርናንዴዝ ውጭ እኔ እንደዛ ነው የሚሰማኝ። እሺ እነዚህ እንግዲህ በጣም ትልልቅ ትኩረት የሳቡ ጉዳዮች ናቸው። ምናልባት ግን ሄንደርሰን ወደ ሰንደርላንድ ይመለሳል የሚሉ መረጃዎችም ደግሞ አይተናል። ይህ አንድ ከሊቨርፑል ጋር ረጅም ጊዜ የአስራ ሁለት ዓመት አካባቢ ያሳለፈ ተጫዋች ነው እና አሁን ሰንደርላንድ ወደ ፕሪሚየር ሊጉ መመለሱን ተከትለው የሰንደርላንድ ተጫዋች ሊሆን የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። እሺ፣ በጣም ጥሩ ጊዜ ነው ያሳለፍነው። ከአድማጮቻችን ጋር እናመሰግናለን፣ ስለ ጻፉ፣ ስለ ደወሉ፣ አስተያየት ስለ ሰጡን። በያላችሁበት ጥሩ ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኑር።